ጆሮና ተምች ተጣሉ በቃ እስከ መጨረሻው ድረስ መለያየት አለብን ብለው መታረቅም አልፈለጉ ተምቺ መቶ እንግዲህ ለሀንዬ አባት አስታርቀኝ በጣም ተቆጥቶኛል በጣም ተቀይሞኛል ብሎ ሲለው የሀንዬ አባት ደግሞ እንዴ ቆይ በዚህ ደረጃ ምን አድርገኸው ነው ጆሮ መቼም ያላንድ ነገር አይቀየምህም ብሎ ሲለው አዎ ስሰርቅ አገኘኝና በዛው ተቀየመኝ። ግን በጣም ገግሟል። ደግሞ በጣም የምወደውና የማከብረው የምሳሳለት ወንድሜ ነው እና ፋዙካ፣ እንደምንም ምንም ብለህ ልታስታርቀኝ ይገባል ብሎ ሲለው፣ አንተ ልጅ፣ ይህን ፋዙካ የሚባል ነገር ተወኝ ብዬህ የለ። ምን ላርግ ታዲያ ፋየው፣ እኔ እኮ ለምዶቢ ነው እንጂ ወድጄ አይደለም። እና ታስታርቀኛለህ፣ ችግር የለውም። አሲሩን ገዝቶ ሜሪ እንዳገዝቶ ጆሮዬ መጣና በሩን ክፍተ ሲያደረገው አገኘው ተምች። ከዛ ውርውር አድርጎት ወጣ ተው ቢለው፣ ኧረ ጭራሽ ፋዘር ተከትለው ቢሄዱ በፍጹም ጆሮ ሊገኝ አልቻለም። ሀና ሳትቀር እንዴት ነህ ጆሮ፣ ደህና ነህ ብላ ስትለው ደህና ነኝ ሀና፣ እንዴት ነህ? ደህና ነኝ እኔ ምልክ እያጓደኛ ጋኮ በምንድን ነው የተጣላችሁት? ምን ሀና ቆይ ደግሞ ስለሱ ማን ነገረሽ እንዴ? እንደዛ አይደለም፣ በቃ ልትታረቁ ይገባል፣ ትታረቃላችሁ ብላ ስትለው፣ ትሰምኛለሽ አና፣ አሁን በቃ ተኝ። እኔ እንደዛ አይነት ነገር የምታወሪኝ ከሆነ ስልኩ ልዘጋው ነው አላት። እንዴ አንተ ኮ እኔንም ትናንትና ጀምረ ዘግተኛል። ቆይ ይሄ ምን አድረግ። ኮራ አልዘጋውሽም፣ ጣት በሰላም አወራን አይደል እንዴ? አይ እኔ ኮ ወንድሜን በስነ ስርዓት ነው የማውቀው እና ያለ አንድ ነገር በፍጹም እንደዚህ ሊሆን አይችልም ብላ ሀንዬ ብቻዋን መብሰልሰል ጀመረች። ከዛም በኋላ ቆይ ይህን ያህል ምን ብበድለው ነው በዚህ ልክ እንደዚህ የተቆጣው እና ጆሮዬ ላይ ስልኩን የዘጋው ብላ በጣም ተከዘች ሀንዬ። በሌላ በኩል እንግዲህ የሰላም እህት ወይም ደግሞ ሀሴት ጋዜጠኛውን አግኝተውት ነበር። እናም ጋዜጠኛው እቤታችሁ መጥቼ ለልጃችሁ ምን ያህል እንደምትወዳትና ምን ያህል ለእሷ ቦታ እንዳላችሁ እንዲሁም የኑሮ ዘይቤያችሁን ማየት አለብኝ እንጂ ዝም ብዬ አልሰጣችሁም ብሎ ግግም አለ። እናቲቱ እንግዲህ በጣም እየተናደደች በጣም ተቃጠለች። ቆይ አንተ ማንህና ነው እንደዚህ የምትለው እያለች እንግዲህ ሰላምን ሳይቀር በጣም ረብሻት ነበር። ሰላም ደግሞ ቆይ ኧረ ተመስገን በይ፣ እንደውም ልታመሰግኑ ይገባል ነበረ ምክንያቱም አስራ ስድስት ዓመት ሙሉ ሳታገኘት አይደል እንዴ ዝም ያልሺው፣ እና ይሄ ጋዜጠኛ ባያመጣት እኮ በፍጹም ልታወቂያታችም ነበር። ለምንድን ነው እንደዚህ የምታደርጊው? ማየ ብትላትም እንኳ እንዴ ታዳኔ ላመሰግነው ስለ አይደል እንዴ እሱ አሻፈረኝ፣ የኑሮ ዝባችሁን አኗኗሯችሁን ካላየሁ አልሰጥም ብሎ ግግም ያለው አለች። እንዴ እና ቢሆንስ አይቶ ገምግሞ ታዲያ ይሰጠን የለም አየ ምን ያስቸኩላል ደግሞ አስራ ስድስት ዓመት ሙሉ ታግሰሽ አሁን መታገስ ያቅትሻል እንዴ? እያለች ማብራራት ጀመረች። ሰላምዬ ሰላም። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ኖላዊ ድራማ እንደቀጠለ ይገኛል። ሁን አንዬ እንግዲህ ጆሮን ብትለው ብትለው እምቢ ስላት ወደ ምላሴ ሄደች። ምላሴ ደግሞ ያው ታሞ ነበር ታውቂያለሽ። አኔ አሁን በጣም ተረጋጋ። ቆይ አንተ ለምንድን ነው እንደዚህ የምታስበው? ለምንድን ነው እንደዚህ የምትጨነቀው? እስኪ ንገረኝ ብላ ስትለው አታያቸውም እንዴ አንቺ በእኔ የተነሳ እና ደግሞ በቤቱ ግርግር የተነሳ እናቴና ሰላም እንኳ እንዴት እየተጣሉ እያየሽ እንዴ ታዲያ የእናትህና የሰላም መጣላት አሁን ነው እንዴ የጀመረው? በፊት አይደል ድሮ ሲጣሉ የለ። እኔ ምልክ እባክህ፣ ራስን ጠብቅ አለችው ሀንዬ። ከዛም በኋላ አይደለም ፊልም የሆነብሽ አይደል? አረ እንደዛ አይደለም። እኔ እንደዛ ሳይሆን አለ አይደለም። በቃ አትጨነቅለ ማለት ነው እሺ። እየቀለድኩ ነው። እና ምን ተፈጥሮ ነው እስኪ ንገረኝ። ቆይ እናንተ ቴሌቪዥን የላችሁም እንዴ? አረ የለንም። አንድ የልጆች ፕሮግራም እና የነበረ እና አንድ ጋዜጠኛ ብታይ የሀሴትን ታሪክ ሙሉ ለሙሉ ተረከው እና፣ ማዘሬ በዛ የተነሳ ነው የምትጨነቀው እያለ ወሬውን ሳይጨርስ መጣች የሰላም እናት። በቃ አሁን መሄድ አለብኝ። አሁን ደህና ነህ አይደል? ምላሴ ስትለው አሁን ማየ ደህና ነኝ። ቆይ ሰላምዬ ደግሞ ሰላምዬ ደግሞ ቆይ ማዬ በዚህ ደረጃ እንደዚህ ትተሽው ልትሄጂ ነው እንዴ? እኔ እንደዚህ ታሞ እንደዚህ ታሞ እያለች መናገር ጀመረች። እንዴ አሁን ተሽሎት የለ እንዴ? ኧረ ማየቴ ገና ሀሴትን ትናንት ለታወቀች ልጅ እንደዚህ ብለሽ አንቺ ግን ጭራሽ ምላሴን ትተሽው ልትሄጂ ነው ብላ ተናደደች። ከዛ እንግዲህ የአክስት ተብዬዋ ወይም ደግሞ የሰላም እናት ጓደኛ እንዴ ምን ችግር አለው ቆይ እሱ አልሞት የአልጋ ቁራኛ ያልሆነ እዛ መሄድ ነው እንጂ አንቺን አይመለከትሽም ብላ ስትላት እንዴ ለምንድን ነው ማይመለከተኝ እኔ የዚህ ቤተሰብ አባል አይደለሁም አለቻት አሁን እኔ ስለ አባልነት ስላላባልነት ሳይሆን ይህ የቤተሰብ ጉዳይ ነው ነው የምልሽ ሲቀጥል ደግሞ ማየ ጋዜጠኛው ጋን እኔ መጀመሪያ ሂጅ ቢሮ አናግረውና ከዛም በኋላ አንቺ ትመጫለሽ እንደዚህ ነው የሚሆነው ቀጥታ ግን ቢሮ ከሄድን ሌላ ነገር ነው የሚፈጠረው ብላ እሺ አንቺ ካልሽ እንግዲህ ጓደኛዋ በቃ የማልፈለግበት ቤት መሄድ አለብኝ ስትል እስኪ ተይ ሰላምዬ እኮ ከመጨነቋ የተነሳና በእኔ ከመነድዶ የተነሳ ነው እንጂ አንቺን ጠልታሽም አይደል ደግሞ ይሄ ቤትሽ አይደል ቤትሽ አይደል እንዴ ለምን እንደዚህ ትሆኛለሽ እንዴ ስትላት እሺ በቃ ያው ታቂ የለ የባለን ጉዳይ እሱን አስተካክዬ ልንጣ፣ አለበለዚያ ይጮህብኛል። ትናንትና ራሱ እንዴት እንዳበደ ታያለሽ አይደል? አለቻት። ፋዘርና ጆሮ እንግዲህ ፋዘርና ጆሮ ወክ እያደረጉ ታውቃለግ እንዴ ፋዘር፣ ኧረ አሁንስ በጣም አርጅተሃል አለው። ጆሮ ኧረ አላረጀሁም እኔ አንተ አባት አለው። አይ ማለቴ አላዴን ደሴ ስመጣ እንደው በስሙ ያኔ ትሻል ነበር። እህ ታዲያ እርጅና ያለማን ተዋሉ የኔ ልጅ፣ የግድ እኮ ነው እርጅና እያሉ እቤት ከገቡ በኋላ እኔ የምልህ የኔ ልጅ፣ እሺ ቆይ ትናንትና ከሀና ጋ ምን ሆናችሁ ነው? ማለት ምን ሆነን እንዴ ከሀና ጋ እኮ የሌለ ነገር ነው። በቃ አስተያየትህ ምንህ በጣም ተቀይ መሀት ነበረ አለው። ምንድን ነው የተፈጠረው እስኪ የተፈጠረውን ነገር ንገረኝ ብሎ ሲለው አይ ምንም ነገር አልተፈጠረም ፋዝል። እንዴ አይ እኔንማ ለመደበቅ እንዴ አረ ምንም ምንም ምንም አልሆነም ፋዝል ብሎ ሲል አይ ብቻ፣ ግን ይኸውልህ እኔ ልጅ እኔ አንድ ነገር ብሆን ልጄ ለአንተ ነው አደራ የምሰጠው ሲቀጥል አንተ እናሷኮ ለኔ ላንተ እሷም ልጄ አንተም ልጄ እውነት ያን ያህል የሀናም ቦታ ትሰጠኛለህ ማለት ነው? አለው። ምን ምን ማለት ነው? በል እንጃ፣ ጨርሰው። አንተም እኮ ልጄ ነህ፣ እሷም ልጄ ናት። ሁለታችሁም ቢሆን እንድትጣሉ፣ እንድትኮራረፉ በፍጹም አልፈልግም አለ ፋዘር። ከዛም በኋላ እጅግ ደስ አለው። አሁን ለማንኛውም መሄድ አለብኝ። ደግሞ ወዴት ነው የምትሄደው? አንተ ልጅ፣ እንደው ተነስተ ብድግ ያሉ መጥፋት ግን አይበቃም ብሎ ሲለው አይ ፋዘር ማለት አሁን ሄጄ ትንሽ ተፍ ተፍ ልበልና የሆነ አሲር ነገር ማምጣት አለብኝ። ሜሬንዳ ነገር ከዛ መድኃኒትን ተውጣለሁ። ምን ብቻ የኔያጥች እኪስ እንዳገባ እንዴ? አረ ፋዘር እሱማ ነገር ታትቷል። ይኸውልህ ኬኔ ልጅ አውቃለሁ፣ አንተ ስትጨነቅ ስትጠበብ ሁሉም ነገር የሚመስልህ ኪስ ውስጥ ነው እና ብሎ ሲለው ፋዘር ላንዴ እንኳ ይመኑን እኔ በፍጹም እንደዚህ አይነት ነገር ትቻለሁ። እድሜ ላንተና ሁሉንም ነገር ቀይረህልኛል። ስለዚህ በፊት በሰው ኪስ ነበር፣ አሁን ግን ደግሞ በጉልበቴ ነው የምተማመነው እና ትንሽ ልስራና ገዝቼ ልምጣ ብሎ ሄዶ እንግዲህ ጆሮዬ ክሰል እየሸጠ እንዲሁም እያደረሰ ስራ እየሰራ ነው። በጣም ደስ ይላል። እውነት የጆሮ መለወጥ እኔ እጅግ እጅግ እጅግ ደስ ብሎኛል ማለት ነው። እንደዚህ ነው አንዳንዴ መጥፎ ባህሪያችንን ፈጣሪ ሁሉንም ይቀይርልን። ልክ የጆሮን ሌብነት እንደቀየረው እኛንም ጸባያችንንም ሆነ ኑሯችንንም ያቀያይርልን። የምር የምር ማለት ነው በጣም ነው ደስ ያለኝን። የጆሮ ሀኒቾ እንግዲህ በጣም ግራ ተጋብታ ተምች ደወልላት። እሺ ፋራይቱ፣ እንዴ የምንፈራ ነው እንደ አንቺ ፋራ፣ እኔ የምልሽ በቃ አንቺ አይገባሽም ማለት ነው። ምን ተፈጠረ እንዴ? ከወንድሜ ጋር አስታርቂኝ ብልሽ ጭራሽ ገግመሽ ዝም አልሽ ብሎ ሲላት ወይ በጣም ይቅርታ፣ ማታኮ እረስቸው ነው በቃ ዛሬ እደውልለታለሁ። እንዴ እኔ እኮ ስለምወደው ነው እንጂ በቃ ተይው። እንዴ አረ ተምች ተረጋጋ፣ ደግሞ ፋራ ላልከው ከፈለክ እሸጣለሁኝ አለችው። እህ በይ እሺ ለማንኛውም ብላ ብሏት ተለያዩ። ጆሮና የእውነት ተምች መታረቅ አለባቸው ማለት ነው። ምክንያቱም ጓደኛ ማቾች ናቸው። እንደውም ያኛውም ሌብነቱን ትቶ አብረው መስራት አለባቸው። በል የኔ ልጅ ሂድና ብላ ሲለው አቡ የገባዋት እኮ ናቸው እያለ መቼም ሀና ሰርታ የምታመጣውን ምግብ ጆሮም ሆነ እንዲሁም ተምች በጣም ደስ ይላሉ ማለት ነው። ፋዘር ደግሞ አቤት ስስጥ ይላቸዋል። በሉ ሂዱ ዛ ፌስታል ውስጥ አለችላችሁ በሉ ዛ ሂዱ ድስት ውስጥ አለችላቸው እያሉ ይህ ሀና ሰርታ የምታቀርበውን እነሱ ፍን እያደረጉ ይበላሉ። እና እንግዲህ ሰላምዬና የሰላም እናት ጋዜጠኛውን አገኙት። ከዛም በኋላ ጋዜጠኛውን ሲያገኙት እኔም ምልክ እኔ እኮ ወዳታለሁ ልጀን ምንድን ነው አውቃለሁኝ፣ እንደምትወጃት ማንም ቤተሰቡን አይጠላም። ነገር ግን ልጅሽ ያለችበት ሁኔታ አሁን ከባድ ነው ማለት። ምክንያቱም በጣም በችግር፣ በጣም በመከራ በስቃይ ናት። እና እዚህ ቤት መታ ምናልባት እናንተ ቤተሰቦቿ ካልሆናችሁ በኋላ ስነ ልቦናዋ ይጎዳል። ያኗኗር ዘይባችሁንም በየግድ ማጥናት አለብኝ ሲል እና መቼ ቁጥራችንን ያዘውና በቃ ትደውልልሃለን እንደውልላእንትን እደውልላችኋለሁ አለ። ከዛም ደወልላቸውና ነገ እንደሚመጣ ነገራቸው። ከዛም በኋላ እያንዳንዳቸው እንዲሁም መረጃውን በሙሉ የሰላም እና ተሰጠች። እና አይ ሁሉንም ነገር አይቻለሁ፣ እጅግ ደስ ይላል። እናንተን በማግኘቷ ሀሴት በጣም እድለኛ ነች እና ብቻ በጣም ደስ ይላል። አና አሁን አመንክ? አዎ በደንብ አምኛለሁ። ነገር ግን እስካሁን ቤተሰቦቿ አሉ ብዬ አልነገርኳትም። ስለዚህ ቤተሰቦቿን አሁን ሂጄ ምን ያህል ዝግጁ እንደሆነች እና ለማገኘት ምን ያህል ረድ እንደሆነች ለጠይቃትና ሁሉም ነገር ይስተካከላል ብሎ ቃል ገባላቸው። እጅግ ደስ አላቸው። እንግዲህ ሀሴት ያው ሀሴትን ባትሆን ሀሴት ተብዬዋ ልትመጣ ነው ማለት ነው በቀጣይ ጉድ ነው መቼም። ምን ይፈጠር ይሆን? እኔ ግን የሚመስለኝ አክስት ተብዬዋ የሰላም እናት ጓደኛ፣ የዚህ ሴራ ጠንሳሽ ትመስለኛለች። ምናልባት በሰላም እናት ስለምትቀና ድርጅቱን ለመውረስ ብላ እንደው ብዬ ነው። እስኪ እናንተ ግምታችሁን ኮሜንት ላይ አስቀምጡኝ። በቀጣይ ቪዲዮ